አንድ ጊዜ አንድ ሰው ጠየቀ። አንድ አስተማሪ ትምህርት ቤት ሲያስተምረ ፊሲ አስተምረ እንደዚህ አለ፣ ሩቅ መንገድ የት ነው አለ የት ነው ሩቅ የሚባል መንገድ ማለት ከየት እስከ ነው? ረጅም ከቻይና እንትን፣ ከአሜሪካ እንትን፣ ከኢትዮጵያ እንትን፣ የት ነው ሩቅ መንገድ ብሎ ሲጠይቅ ሰው ሁሉ ተናገረ፣ የሚያቅ የሚያውቀውን ሁሉም ከያቀሙ ያውቀውን ተናገረ። አስተማሪው ግን አይደለም አለ የሚባለው መንገድ ከጭንቅላት እስከ ልብ ነው አለ። አሁን ለምሳሌ አትዋሽ እዚህ ከገባ ሃያ አመት ነው፣ ያው እዚህ እንዴት ይውረድ? ስንት ሃያ አመት እኮ ነው እዚህ ጋር ነው። ይጓዛ ይጓዛ አትማ ከገባ አስራ ስድስት አመትቱ ነው እዚህ ውስጥ ዛሬ እግዚአብሔር የሆነ እንደ መንኮራኩር ወደ ላይ እንደሚነጥቀው ፍጥነት ያለው ነገር እግዚአብሔር ይጨምርበት አሜን ሲ በደንብ አሜን አልገባቸውም አይደለም ቁም ነገሩ አልተገለጠላቸውም አይደለም ጭንቅላታቸው ላይ ያለው መረዳት የገባቸው መግባት እግራቸው ግን ወታ አድርጎ መገለጣችሁ ነቴ ነው መገለጣችሁ ግርግም ካልወሰዳችሁ መገለጣችሁ ወስዶ ካላሰገዳችሁ? መገለጣችሁ ሰማይና ምድር የሚታረቅበት ቦታ ወስዶ ካልዶላችሁ፣ ሲበደም አሜን አሜን። መገለጣችሁ ኢየሱስን ካላሳያችሁ፣ የተወለደውን ልጅ ፊት ለፊት ታሳችሁ ያላችሁን ካላሰጣችሁ፣ ምንድን ነው መገለጥ ቁንቁም ነገሩ?